ሰላም ጤና ያስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ በአንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ የተለያዩ አፕሊኬሽኖችን ከጫናችሁ በኋላ አፕሊኬሽኖችን ለመጠቀም ቀጥታ በምንከፍትበት ሰዓት አንፎርማንትሌ ዩዝ አፕ እያለ በጣም የሚያስቸግረን ከሆነ እነሱን የምናስተካከልበትን አራት መንገዶችን እንመለከታለን ማለት ነው እንግዲህ የስልካችንን አፕሊኬሽኖችን የምናወርድበት እንግዲህ የተለያዩ ቦታዎች ሊሆን ይችላል ማለት ነው። ለምሳሌ ከጎግል ወይም ከክሮም ላይ ልናወርዳቸው እንችላለን። አለ በስተቀር ግን ከሰዎች ላይ አፕሊኬሽኖችን ልንቀበል እንችላለን። ወይም አለ በስተቀር የአንድሮይድ ተጠቃሚ ከሆን ከፕላይ ስቶር ላይ ልናወርዳቸው እንችላለን። የአይፎን ተጠቃሚ ከሆን ደግሞ ከአፕ ስቶር ላይ እናወርዳቸዋለን ማለት ነው። ስለዚህ አፕሊኬሽኖችን ከተለያዩ ቦታ ላይ አውርደናቸው ወይም ከሰዎች ተቀበለናቸው ሊሆን ይችላል። ስልካችን ላይ ከተጫኑ በኋላ ለመጠቀም በምንነካበት ሰዓት አንፎርማንት ላይ ዩዝ አፕ እያለ በጣም ያስቸግረናል ማለት ነው።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

ተመልሰናል እንግዲህ፣ ስልካችን ላይ የጫናቸው አፕሊኬሽኖች በሙሉ አንፎርማንትሊ ዩዝ አፕ እያለ በጣም የሚያስቸግረን መንገድ ልንመለከት ነው ማለት ነው። ቀጥታ ሴቲንግ ውስጥ እንገባለን ማለት ነው። አንድ ቁጥር ላይ የምናገኘው እንግዲህ ቀጥታ ሴቲንግ ላይ እንገባለን። ሴቲንግ ውስጥ ከገባን በኋላ እንግዲህ እንደዚህ በርካታ የሆኑ የስልካችን ሴቲንጎች ይመጣሉ ማለት ነው። እነዚህ ከተዘረዘሩ ከስልካችን ሴቲንጎች መካከል እንግዲህ አፕስ ወይም አፕ የሚል እንፈልጋለን ማለት ነው። ስለዚህ አፕ የሚለው ቀጥታ እንዳገኘን አፕ የሚለውን አንድ ዜ እንጫል ማለት ነው። አፕ የሚለው ከተጫን በኋላ እንግዲህ ስልካችን ላይ ጭነን የምንጠቀማቸው በርካታ የሆኑ አፕሊኬሽን ወይም ሁሎችም አፕሊኬሽን ይመጣሉ ማለት ነው። ከነዚህ መካከል እንግዲህ አንፎርማንትሊ ዩዝ አፕ የሚለን አፕሊኬሽን መለየት ይኖርብናል ማለት ነው። ከነዚህ መካከል እንግዲህ አንፎርማንትሊ ዩዝ አፕ የሚለን እንግዲህ እንፈልግና እናንተ የፈለጋችሁትን ወይ የሚላችሁን አፕሊኬሽን ትነቁታላችሁ ማለት ነው። እኔ ለምሳሌ ካንቫ የሚባል አፕሊኬሽን አለኝ ማለት ነው። በካንቫ አሳያችኋል ማለት ነው። እሱን ከተጫንፉትም እንግዲህ እንደዚህ የራሱ የአፕሊኬሽኑ ሴቲንጎች ይመጣል ማለት ነው። ከአፕሊኬሽኑ ሴቲንጎች መካከሉ ታሽርተት እናደርግና ወይም ስኮሮዳውን በማድረግ ስቶሬጅ የሚል ፈልገን እናገኛለን ማለት ነው ማለት ነው። ስቶሬጅ የሚለውን ካገኘ በኋላ እሱን አንድ ጊዜ እንጫነዋለን። ስቶሬጅ የሚለውን ከተጫነ በኋላ እዚህ ጋር ላይ እንደምትመለከቱት ሁለት ነገሮች ይመጣሉ ማለት ነው ክሊር ዳታና ክሊር እነዚህ አፕሊኬሽኖች እንግዲህ አንዳንድ ጊዜ አልሰራም የሚሉበት ምክንያት ምንድነው? በውስጣቸው የተለያዩ ቫይረሶች ተጠራቅሞ ስለሚሆኑ ይህ አፕሊኬሽኑን ከቫይረሱ ላይ ነፃ እናደርገዋለን ማለት ነው። የመጀመሪያው ስቴፕ እንግዲህ ምንድነው የምናደረገው ክሊር ዳታ እና ኬች እንለዋለን ማለት ነው። ስለዚህ አንዳንድ አፕሊኬሽኖች ላይ ክሊር ዳታ ስንለው ክሊር ኬችን አብሮ ማብሩ ያጸዳልናል ማለት ነው። ክሊር ኬችን ስናጸዳ ክሊር ዳታን አንዳንድ አፕሊኬሽኖች ያጠፉላሉና ማለት ነው። ስለዚህ ክሊር ዳታን አጥፍታችሁ ክሊር ከችም ካልጠፋላችሁ ሙሎችን መደለት ይኖርባቸዋል ማለት ነው። እኔ ለምሳሌ እንግዲህ ክሊር ከች እለዋለሁ ማለት ነው። አንድ ጊዜ ክሊር ከች እንግዲህ ስለው አጠቃላይ በቫይረስ የተጠቀውን ሙሉ ለሙሉ ክሊር ያደርግልኛል ማለት ነው። ወይም ከቫይረስ ነጻ ያደርገዋል ማለት ነው። ስለዚህ ክሊር ከች የሚለውም ሳጠፈው እንግዲህ ሙሉ ለሙሉ እንደደለት የሚያስታውቀው መድረው መጀመሪያ ደመቅ ብሎ ነበረ። ክሊር ካደረጋችሁት በኋላ ግን ሙሉ ለሙሉ ግን ያጠፏል ማለት ነው። ቀጥታ ደግሞ ክሊር ዳታ የሚለውን አንድ ጊዜ ማጥፋት ይኖርብኛል ማለት ነው። ስለዚህ ክሊር ዳታ እንልና አብድል ት እንለዋለ ማለት ነው። እዚህ ጋ ላይ ዲሊት ስነው ነው እንግዲህ አፕሊኬሽኑ ሙሉ ለሙሉ አይደለም የሚደለተው ማለት ነው። አፕሊኬሽኖች እንግዲህ አንፎርማንትሊ ዩዝ አፕ እያለ በጣም የሚያስቸግረን ከሆነ አፕሊኬሽኖች በቫይረስ የተጠቁ ናቸው ማለት ነው። ሙሉ ለሙሉ ከቫይረሱን ነፃ አድርገናዋል ማለት ነው። ስለዚህ የመጀመሪያው ደረጃ እንግዲህ አፕሊኬሽኖችን ቀጥታ ገብተን ከቫይረስ ነፃ የምናደርግበትን መንገድ ተመልክተናል። ሁለተኛው ስቴፕ ስንሻገር ደግሞ አሁንም ተመልሰን ከስልካችን ጋር አብሮ ተሰርቶ ከመጣው አፕሊኬሽን ቀጥታ ሴቲንግ ውስጥ እንገባለን ማለት ነው። ሴቲንግ ውስጥ ከገባን በኋላ ወርታችን እስክሮል ዳውን እናደርግና አፕ የሚል እንፈልጋለን ማለት ነው። እናንተ ጋር እንግዲህ አንደኛው ላይ እንደነገር ኋቸው አፕ ሴቲንግ ሊላችሁ ይችላል፣ አፕስም ሊላችሁ ይችላል፣ አፕ ሊላችሁ ይችላል ማለት ነው። እኔ ጋር ግን አፕስ ብሎ አስቀምጦታል ማለት ነው። አፕስ የሚለው እንዳገኘን ቀጥታ አፕ የሚለውን እንጫነዋል ማለት ነው። ስለዚህ እሱን እንደተጫነ እንግዲህ በርካታ የሆኑ የምንጠቀማቸው ጠቅላላ ስልካችን ላይ ያሉ አፕሊኬሽኖች ይመጣሉ ማለት ነው። እንግዲህ እዚህ ጋር ላይ የሚመጡ አፕሊኬሽኖች ሙሉ ለሙሉ ስልካችን ላይ አብረው የተሰሩና እኛ የጫናቸው አፕሊኬሽኖች ናቸው ማለት ነው። በኋላ እዚህ ወደ ላይ አካባቢ እንግዲህ ሶስት ነጠብጣቦች አሉ ማለት ነው። እነዚህ ሶስት ነጠብጣቦችን አንድ ጊዜ እንጫናቸዋል ማለት ነው። እነዚህ ሶስት ነጠብጣቦችን በምንጫንበት ሰዓት እንግዲህ እንደምትመለከቱ ሶስት አይነት ነገሮች ነገሮች ይመጣል ማለት ነው። ፐርሜሽን ማናጀርና ስፔሻል አክሰስ እና ሪሰንት አፕ ፕሪፎርማንስ የሚል ይመጣል ማለት ነው። ስለዚህ እዚህ ጋር ላይ እንግዲህ አጠቅላላ አፕሊኬሽኖቻችን ወይም ስልካችን ላይ አፕሊኬሽኖችን ስንጭን ወይም አጠቃላይ የምንጠቀማቸው አፕሊኬሽኖች አንፎርማንትሊ ዩዝ አፕ እያለ በጣም የሚያስቸግረን ከሆነ እዚህ ጋር እንመጣና ሪሰንት አፕ ፕሪፎርማንስ የሚለውን አንድ ጊዜ እንጫኗል ማለት ነው። እዚህ ጋር እንግዲህ እንደምትመለከቱ ስናስተካክሏቸው አፕሊኬሽኖች ምን ምን የያዘን ነው የሚለውን ጊዜ እዚህ ጋር ማንበብ ትችላላችሁ ማለት ነው። የመጀመሪያው እርጃ በባክግራውንድ በኩል ሪስትሪክት ተረግተው ዳታ እንዳይጠቀሙ የሆኑ አፕሊኬሽኖች ሊኖሩ ይችላሉ። አልያ በስተቀር ግን አፕሊኬሽኖች ከወረዱ በጣም ቆይተው ሊሆን ይችላል ወይ፣ አልያ በስተቀር ከሰዎች ላይ ተቀብለናቸው ሊሆን ይችላል አፕሊኬሽኖች። ከዛ ሲቀጥል እንግዲህ በቫይረስም የተጠቁ አፕሊኬሽኖች ሊሆኑ ይችላሉ ማለት ነው። እንዳጠቃላይ እንግዲህ ወይም አልያ በስተቀር እኛ ፐርሜሽን ስንሰጣቸው እንግዲህ አገልግሎት እንዳይሰጡ አድርገን አንዳንድ አፕሊኬሽኖችን ፐርሜሽን ሰጠናቸው ሊሆን ይችላል። እነዚህም በሙሉ አጠቃላይ ስልካችን ላይ የተጫኑ አፕሊኬሽኖችን ሙሉ ለሙሉ ሪስታርት አድርጎ ያስተካክልልናል ማለት ነው። እንግዲህ እዚህ ላይ ስናስተካክላቸው እንግዲህ አፕሊኬሽኖች ይደለታሉ ማለት አይደለም። ቀጥታ እንደገዛ ነው ስልካችንን ወይም ፐርሚሽን ሳንፈቅድለት እንደነበረ አፖች ይሆናሉ ማለት ነው። ስለዚህ እዚ ጋ ላይ ካንስልና ሪስታርት የሚላለ ማለት ነው። ሪስታርት የሚለውን አንድ ዜ መጫን ይሮባቸዋል ማለት ነው። ሪስታርት የሚለው ቀጥታ ስትጫኑት እንግዲህ ሙሉ ለሙሉ አፕሊኬሽኖች ሪስታርት ሆነው እንደገና ፐርሚሽን እንዲሰጧቸው ይጠይቋቸዋል ማለት ነው። በዚህ ሰዓት እንግዲህ አንፎርማንትሊ ዩዝ አፕ እያለ የሚያስቸግራቸው አፕሊኬሽኖች ካሉ በዚህ አይነት መንገድ ይስተካከላሉ ማለት ነው። አፕሊኬሽኖች እኛ የጫናቸውም ሊሆን ይችላሉ፣ ከሰዎች ላይም የተቀበልናቸው አፕሊኬሽኖች ሊሆኑ ይችላሉ። በእኛ ፐርሚሽን ስህተት ወይም በአፕሊኬሽኑ ችግር እንግዲህ ሙሉ ለሙሉ አንፎርማንትሊ ዩዝ አፕ እያለ የሚያስቸግረን ከሆነ በዚህ አይነት መንገድ ማስተካከል እንችላለን ማለት ነው። የሁለተኛው ደረጃ ይህንን ይመስላል። ሶስተኛው ደረጃ ላይ ስንሻገር ደግሞ ምንድነው አንፎርማንት ላይ ዩዝ አፕ እያለ በጣም የሚያስቸግረን ከሆነ ዋነኛውና ዋነኛውን ደግሞ እንመለከታለን ማለት ነው። መጀመሪያው እንግዲህ አንድሮድ ተጠቃሚ ከሆናቸው ፕላይ ስቶር ላይ ትገባላችሁ። አይፎን ተጠቃሚ ከሆናችሁ ደግሞ አፕ ስቶር ላይ ትገባላችሁ ማለት ነው። አንድሮድ ተጠቃሚ ስለሆነ ፕላይ ስቶር ላይ ይገባለሁ። እዚህ ጋ ላይ ስንመጣ እንግዲህ ዋነኛው ነገር ልናውቅ የሚገባ ምንድነው አንፎርማንት ላይ ዩዝ አፕ እያለ በጣም የሚያስቸግረን ወይም አንፎርማንት ላይ እያለ አልሰራ ብሎ የሚያስቸግረን አፕሊኬሽን በመለየት ያስፈልጋል ማለት ነው። መጀመሪያው ደረጃ እንግዲህ እዚህ ጋር ላይ ስንመጣ እንግዲህ በሁለት አይነት መንገድ የምናስተካክለው ማለት ነው። የመጀመሪያው አፕሊኬሽኑን ሰርች በማድረግ ወይ አለበስተቀር ደግሞ እዚህ ጋር ገብተን በማስተካከል ይኖርብናል ማለት ነው። ስለዚህ እዚህ ጋር የኢሜላችሁ አይከን አለ ማለት ነው። ወይም አለበስተቀር ፎቶ ካለ እንግዲህ ፎቶአችሁ ይመጣል። ወይም የመጀመሪያው የኢሜል ስማችሁ እዚህ ጋር ላይ በካፒታል ተቀምጦ ታገኛላችሁ። እሱን ትጫኑታላችሁ ማለት ነው። እሱን ከተጫናችሁት በኋላ እንግዲህ እዚህ ጋር ላይ እንደምትመለከቱት ማኔጅ አፕ ኤንድ ዲቫይስ የሚል እናገኛለን። ሴቲንግ ማለት ነው። እነሱን አንድ ዜ እንጫኗዋለን። እሱን በምንጫንበት ሰዓት እንግዲህ አብዴት የሚል ሴቲንግ አለ ማለት ነው። አብዴት ብሎ ያስቀምጥልናል። እዚህ ጋር አብዴት የሚለውን አንድ ዜ መጫን ይኖርብናል ማለት ነው። እሱን እንደተጫንን እንግዲህ አብዴት እንድናደርጋቸው የተለያዩ አፕሊኬሽኖች እይጠይቁናል ማለት ነው። እንግዲህ እኔ ለናንተ ለማሳየት ብዬ እንግዲህ አብዴት ሳላደርግ ያስቀምጧቸው አፕሊኬሽኖች አሉ። እነዚህን አብዴት ማድረግ ይኖርባቸዋል ማለት ነው። ለምሳሌ ዩቲዩብ ቀጥታ እንግዲህ እዚህ ጋር ላይ እንግዲህ አፕዴት እንዳደረገው ጠይቆኛል ማለት ነው። ከዛም በኋላ እዚህ ጋር የተለያዩ አፕሊኬሽኖች አሉ። እነዚህ አፕሊኬሽኖች እንግዲህ አፕዴት ማድረግ ይኖርብናል ማለት ነው። ለምን ነው አንፎርማንትሊ ዩዝ አፕ ያለ የሚያስቸግረን? አንደኛው እዚህ ጋር ላይ የተለያዩ ሴቲንጎች ሲጨመሩ ወይም ሲቀነሱ እዚህ ጋር ላይ አፕዴት እንድናረጋቸው ወይም እንድናስተካክላቸው ጎል እዚህ ጋር ላይ የሚያስቀምጥበት ቦታ ማለት ነው። የምንፈልጋቸው አፕሊኬሽኖችን እያንዳንዳቸውን እየመረጥን እንግዲህ አፕዴት ማድረግ ይኖርብናል። ወያ ላይ ደግሞ እዚህ ጋር ኦል አፕዴት የሚለውን ነክተርም ማስተካከል ይኖርብናል ማለት ነው። በዚህኛው ደግሞ ካጣችሁት ደግሞ ምንድነው የምታደረጉት? እዚ ጋር የተመጡና ለምሳሌ ያሁን ዩቲብ ብለው አሁን እንግዲህ በምነካበት አንፎርማንትሊ ዩዝ አፕ እያለ በጣም የሚያስቸግረን ከሆነ ዩቱብ ብዬ ሰርች አድርገዋል ማለት ነው። ስለዚህ ዩቱብ ሰርች ካረኮት በኋላ እንግዲህ ዩቱብ ቀጥታ ስነከው እዚ ጋ ላይ እንደምትመለከቱት እንግዲህ አፕዴት ብሎ እዚጋ አስቀምጦልኛል ማለት ነው። እሱ ምን አደረጋለሁ አፕዴት የሚለውን ቀጥታ ስነከው አፕዴት እያደረገ ሴቲንጎችን ቀጥታ ወይ የቀነሰ ወይ የጨመረ ነው ማለት ነው። ስለዚህ ከአፕሊኬሽኑ ከዋና ካምፓኒው እንግዲህ የተለያዩ አፕሊኬሽን ለሲኩሪቲ ሲባል እንግዲህ ወይ አፕሊኬሽን ጨምረዋል ወይም ደግሞ የሚቀንሰው ቀድሰዋል ማለት ነው። አፕዴት ካደረገ በኋላ ኢንስቶል ያደርጋል ማለት ነው። እንደዚህ አርጋችሁ ሶስተኛው ስቴፕ ላይ ማስተካከል ትችላላችሁ ማለት ነው። እዚህ አፕሊኬሽኖችን አብዴት በማድረግ እንግዲህ ማስተካከል ትችላላችሁ ማለት ነው። አብዴት ስናረጋቸው እንግዲህ የመጀመሪያው ደረጃ የተቀነሱ ሴቲንጎች ካሉ አብሮ ይቀነሳል፣ የተጨመሩ ካሉ ደግሞ መቶ አብሮ ይቀመጥናል። አሊያ በስተቀር ግን በቫይረስም ተጠቅቶ ከሆነ ቀጥታ ሙሉ ለሙሉ አብዴት ስናደረገው ጎግል በራሱ ከቫይረስ ያጸዳል ማለት ነው። ስለዚህ አንፎርማንትሊ ዩዝ አፕ እያለ የሚያስቸግረን ከሆነ ቀጥታ እንደዚህ አብዴት አድርገን መጠቀም ይኖርብናል ማለት ነው። በሶስተኛ ደረጃ ላይ የምናገኘው ይህንን ይመስላል። ወደ አራተኛው ደረጃ ስንሻገር ደግሞ እንግዲህ ዋነኛውና የመጨረሻው ማስተካከያችን እስቴፕን እንመለከታለን ማለት ነው። አንድሮይድ የአይፎንም ተጠቃሚዎች በሙሉ እንግዲህ አፕሊኬሽኖችን ስንጭናቸው አንፎርማንትሊ ዩዝ አፕ እያለ በጣም የሚያስቸግረን ከሆነ ምንድን ነው ሙሉ ለሙሉ አንስቶል እናደርገዋለን ማለት ነው። አፕሊኬሽኖችን ከለየት በኋላ ምንድን ነው የምናደርገው? እንዲ ጠቅጠቀን በመያዝ አንስቶል እናደርጋቸዋል ወይም ድሊት እናደርጋቸዋል ማለት ሙሉ ለሙሉ ከስልካችን ላይ እናስወግዳቸዋል ማለት ነው። ሙሉ ለሙሉ እንደዚህ ካስወገድናቸው በኋላ ምንድን ነው የምናደርገው? የአንድሮይድ ተጠቃሚ ከሆን ፕላይ ስቶር ላይ እንሄዳለን ኮድ ተጠቃሚ ከሆነ ደግሞ አፕ ስቶር ላይ እንገባና ሙሉ ለሙሉ ቀጥታ እንገባና ሰርች አድርገን እንጭናቸዋለን እንደግመ ማለት ነው። ለምሳሌ እኔ ካፕከት እንደው ማለት ነው ያ አጠፍኩት ማለት ነው። ስለዚህ ካፕከትን ስላጠፍኳት እንግዲህ ኢንስቶል አድርጌዋለሁ ማለት ነው። ተመልሼ እዚህ ጋር መጣና ኢንስቶል አድርጌ በአዲስ መልኩ አውርጄ መጠቀም ይኖርብኛል ማለት ነው። ስለዚህ እናንተ ጋር ሙሉ ለሙሉ አንፎር ማንትሊ ዩዘ አፕ እያለ በጣም የሚያስቸግራቸው አፕሊኬሽኖች ካሉ ሙሉ ለሙሉ በአንደኛው በሁለተኛውና በሶስተኛው ባሳያችሁ መንገድ የማይስተካከሉ ከሆነ አንስቶል ታደረጉና ሙሉ ለሙሉ መጫን ይኖርባችኋል ማለት ነው። ስልካችሁ ላይ አንፎር ማንትሊ ዩዘ አፕ እያለ በጣም የሚያስቸግራቸው ከሆነ በዚህ በአራቶች በቅደም ተከተል ማስተካከል ትችላላችሁ ማለት ነው። ዛሬው ርዕሰ ጉዳይ እንግዲህ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን በድጋሚ አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ላይ ላይክ አርጉ። በሌላ ፕሮግራም እስከነገናኝ መልካም መሰንበቻ ቸው